ችግሩ የሚጀምረው ጫካ እንደገባችሁ የኤርትራ ህዝብ ጥያቄ የቅኝ ግዛት ጥያቄ ነው ብላችሁ በዓለም ለመጀመሪያ ጊዜ የጥቁር አገር የሆነችውን ኢትዮጵያ በቅኝ ገዥነት መክሰሳችሁ አቶ አርከበ ምናልባት በአካል የነበሩበት ሚሽን ስለነበረ ይህን የሚክዱት አይመስለኝም። የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ ለውይይት እንዲቀርቡም አላደረጋችሁ። የውጭ መንግስታት ተወካዮች፣ ዲፕሎማቶች ሳይቀሩ በዚህ ሂደት የኢትዮጵያ የባህር በር ጥያቄ መነሳት አለበት ሲባሉ ሲሉ እንኳ ከእናንተ መሪዎች ሲባሉ የነበረው አፋችሁን ዝጉ ነው። ታዋቂውና አንጋፋው ፖለቲከኛ አቶ ልደቱ አያሌው በኢህአዴጎች በተለይንም በህወሓት ዙሪያ ምን አሉ? የፖለቲካ ሰው ብቻ ሳይሆን ለዲሞክራሲ ተሟጋችና ለዓመታት የለውጥ ቆራጥ ድምጽ የሆነው ለዜጎች መብት መከበር ሲታገል ከልጅነት እስከ ዋቅድሚያ ያሳለፈና የማይናወጥ ቁርጠኝነት የጽናትና የተስፋ ምልክት የሆነው አቶ ልደቱ አያሌው በአንድ መድረክ ኢህአዴጎች በተለይንም ህዋቶች ከሻዕቢያ ጋር ያላቸው ግንኙነት መርህ አልባ መሆኑን እና የህዋቶች በደል በኢትዮጵያ ላይ ኤርትራን ሀገር ማድረግ ብቻ ሳይሆን ይልቁንም ሰፊ ቆዳ ስፋት እያላት፣ ነገር ግን ወደብ አልባ ሀገር በማድረግ ታሪክ ይቅር የማይለው በደል እንዳደረሱ ከመረጃና ማስረጃ ጋር በዝርዝር የተናገረበትን ንግግር አስተማሪ ሆነው ስላገኘነው ወደ እናንተ ይዘን ቀርበናል። በመቀጠልም ሰሞኑን አነጋጋሪ የሆነ የብሔራዊ ባንክ ዋና ገዢ አቶ ማሞ ምህረቱ በዓለም አቀፉ የገንዘብ አበዳሪ ድርጅት አይ ኤም ኤፍ ስብሰባ ላይ ያቀረቡትን የተጋነነ ሪፖርት በተመለከተ አንድ ጽሁፍ ልናጋራች ወደድን። ሰላም ጤና ይስጥልን። የሚዲያችን ተከታታዮች ይህ ኢትዮ አዲስ ቴሊ ነው። ፕሮግራማችን እስከ መጨረሻው እንድትከታተሉ በትህትና እየጠየቅን ዝግጅታችን ከወደዳችሁትና ቪዲዮቻችንን ወደ እናንተ ተደራሽ እንዲሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። የሚቀጥለውን ምሳሌ ማየት አለብን። በመጀመሪያ ደረጃ የኢትዮጵያን ብሔራዊ ጥቅም አሳልፎ የመስጠት ችግር ቅድም የተከበሩ አቶ እሰየ እንዳሉት ከባድመ ጦርነት በኋላ ከአልጀርስ ስምምነት በኋላ ከ93 ተሐድሶ በኋላ የመጣ ችግር አለ። እሱ አምስማ ነው። እናንተም ሆናችሁ ኢህአዴጎች ገና ከትምህርት ቤት ከከተማ ወደ ጫካ ስትገቡ ጀምሮ የነበረ ችግር ነው። ችግሩ የሚጀምረው ጫካ እንደገባችሁ የኤርትራ ህዝብ ጥያቄ የቅኝ ግዛት ጥያቄ ነው ብላችሁ በዓለም ለመጀመሪያ ጊዜ የጥቁር አገር የሆነችውን ኢትዮጵያ በቅኝ ገዥነት መክሰሳችሁ በዚህ አላበቃችሁም። ለኤርትራ ነጻነት ከሻቢያ ጋር ቆማችሁ በሻቢያ ምሽግ ውስጥ ገብታችሁ ከወቅቱ የኢትዮጵያ ሰራዊት ጋር ተዋግታችኋል። አቶ አርከበ ምናልባት በአካል የነበሩበት ሚሽን ስለነበረ ይህን የሚክዱት አይመስለኝም። በዛም አላበቃም። ደርግን አሸንፋችሁ ስልጣን ከተቆጣጠራችሁ በኋላ የኤርትራ ህዝብ ሪፈረንደም ከማካሄዱ በፊት ከማንም የዓለም ሀገር ከማንም ድርጅት ቀድማችሁ ለኤርትራ ነፃነት እውቅና ደብዳቤ ጽፋችሁ ነው የሰጣችሁት። የኤርትራ ሕዝብን በሪፈረንደሙ ከባርነትና ከነጻነት የጠበበ አማራጭ ውጭ ሌላ አማራጭ እንዲቀርቡ እንዲያደምጥ አላደረጋችሁ። በዚያ ድርድር ወቅትም ወይም በዚያ ሂደትም የኢትዮጵያ የባህር በር ጥያቄ አጀንዳ ሆኖ ለውይይት እንዲቀርቡም አላደረጋችሁ። የውጭ መንግስታት ተወካዮች ዲፕሎማቶች ሳይቀሩ በዚህ ሂደት የኢትዮጵያ የባህር በር ጥያቄ መነሳት አለበት ሲባሉ ሲሉ እንኳን ከእናንተ መሪዎች ሲባሉ የነበረው አፋችሁን ዝጉ ነው። በዚህ በተዛባ ሁኔታ ታሪክ ይቅርብ ሊለው በማይችል መልኩ ኢትዮጵያ የባህር በሯን ካጣችሁ በኋላ ኢትዮጵያንና ኤርትራን በሚመለከት ያራመዳችሁት አቋም ትልቅ ስህተት የነበረ ነው። ኤርትራውያኖች በኢትዮጵያ ጉዳይ ወሳኞች፣ ፈላጮች፣ ቆራጮች እንዲሆኑ ነው ያደረጋችሁት። በዛ የሁለት ሀገር ግንኙነት ሳይሆን የሁለት ድርጅት ግንኙነት አካሄድ በባድመ ጦርነት እንዲፈነዳና ምናልባትም በሰላሳ ዓመቱ ጦርነት ከሞተው ህዝብ በግማሽ የሚያክል ህዝብ ባድመ ላይ እንዲሞት ምክንያት ነው የሆናችሁት። ይሄ ሂደት በአጠቃላይ ሲከሰት የተከበሩ አቶ ሰየም ኢህአዴጎችም አንድ ላይ ነበራችሁ። ስለዚህ የኢትዮጵያን ጥቅም አሳልፎ የመስጠት ጉዳይ በባድመ ጦርነት አይደለም የተጀመረው። ከዛ በፊት ረዥም ዕድሜና ታሪክ ያለው ነው። ይሄን አምነን መቀበል ይገባል። ይሄን ካደረጋችሁ በኋላ ለምንድን ነው እኛን በለዋላዊ ጠላትነት የምትከሱ እንዴ? የባህር በር ጥያቄ ማቅረብ ስህተቱ ምንድን ነው? እኔ አንድም ተቃዋሚ እኛም ጨምሮ የባህር በርን በጦርነት እናስመልሳለን ሲል አልሰማሁም። እናንተ ባድመ ላይ ጦርነት ከፍታችሁ 60 70 ሺህ ህዝብ ሲያልቅ ጦርነቱ ጀስት ነው፣ ፍትሃዊ ነው ጽድቅ ነው። ያለፉት ስርዓቶች ግን ለኢትዮጵያ ሉዓላዊነት አንድነት፣ ለባህር በር ጥያቄ ጦርነት ሲያደርጉ ግን ጠብ አጫሪነት ነው፣ ወራሪነት ነው። ምን ማለት ነው? ስለዚህ ይሄን ጉዳይ በደንብ ህዝቡ ያውቀዋል። ያለፋችሁበት ሂደት ነው፣ ሊካድ የሚችል አይደለም። ሁለተኛ የሉዓላዊነትን ጉዳይ የህዝቡ ጉዳይ እንጂ የመሬት ጉዳይ አድርገናል ማለት ብላችኋል ስተት ነው። አዎ የህዝብ ጉዳይ ነው፣ የመሬትን ጉዳይ ነው። ባድመ ለምንድን ነው የምትታገሉት? ውሳኔው ጎጆ ይሰነጥቃል ብላችሁ አይደል? እንደዛማ እንደዛም ባይሆን ኖሮ የባድመን ህዝብ እኮ ወደ ትግራይ አምጥቶ አስፍሮ ያን ውሳኔ መቀበል ይችል ነበር። ተገቢ ነው ብየ ባላምን መሬትም ወሳኝ ነው። የማራኝነት አንዱ ጉዳይ ነው። ያለ መሬት፣ ያለ ወንዝ፣ ያለ ተራራ ህዝብ ሊኖር አይችልም። ሁለቱን አስታርቆ ማየት ተገቢ ይሆናል። ስለዚህ የባህር በር ጥያቄ ማንሳት ወንጀልና ስህተት አይደለም። ታሪክን ብታውቁ መለስ ብላችሁ ይህን ጥያቄ ማንሳት ስህተት የሚሆንበት ምንም ምክንያት የለም። ታሪክን ካወቃችሁ በ1890 አካባቢ ኤርትራ በኢጣሊያ ከተያዘች በኋላ በመጥፎ ታሪክ አጋጣሚ ኢትዮጵያ የባህር በሯን አጣች። ያለፉት ትውልዶች ትውልዶች ግን ኢትዮጵያ የባህር በሯን አጣለችና አንድ ጊዜ እጃችን አጣጥፈን መቀመጣናል። ለ60 አመት ኤርትራ ከኢትዮጵያ ከተመጠለች በኋላ ኢትዮጵያ የባህር በር ካጣች በኋላ ከሁለተኛው ዓለም ጦርነት በኋላ ከፍተኛ የሆነ የዲፕሎማሲ ትግል ተደርጎ በጥሩ የታሪክ አጋጣሚ ኢትዮጵያና ኤርትራ አንድ መሆን ችሏል። ኢትዮጵያ የባህር በር ማግኘት ትችላለች። እንደገና ከሰላሳ 30 አመት ጦርነት በኋላ በመጥፈው የታሪክ አጋጣሚ 83 ዓመተ ምህረት እናንተ ስልጣን ስትይዙ ኤሪትሪያ ተገንጥላለች። ኢትዮጵያ የባህር በር አጣለች። ታዲያ መጪው ትውልድ ለምንድነው ተስፋ የሚቆርጠው? ያለፈው የታሪክ ሂደት እኮ ተስፋ ባለመቁረጥ የነበረውን መመለስ እንደሚቻል እኮ አሳይቷል ታሪክ ነገ ከነገ ወዲያ በጥሩ የታሪክ አጋጣሚ በኢትዮጵያም በኤርትራም ጥሩ መንግስታት ለሀገር የሚቆረቆሩ ለህዝብ አንድነት የሚቆሙ ሲፈጠሩ እኮ ሁለቱ ህዝቦች አንድ ይሆናሉ። ኢትዮጵያ የባህር በር እኮ ታገኛለች። ይህን ትግል በሰላማዊ ትግል ማድረግ ስህተት፣ ወንጀል የሚሆነው ለምንድን ነው? የባድመ ጉዳይ ሲነሳ ትልቅ የሉዓላዊነት ጥያቄ አድርጎ ተደርጎ የሚነሳው የባህር በር ጥያቄ ሲነሳ ትልቅ ወንጀልና ሀጢያት ተደርጎ የሚነሳው ለምንድን ነው? ትክክል እኮ አይደለም። እኔም ሁሉ ለይተን ነው የምናየው። በባድመ ጉዳይ ደግፈናል ኢህአዴግን፣ በጦርነቱ ሂደት በሱማሌ ጉዳይ ኢህአዴግን ደግፈናል። ምክንያቱም ድርጅትንና አገር ላይፋፍ ለበቀ ነው የምናየው። ስለዚህ ከዚህ በዚህ ደረጃ ያለውን የተንሻፈፈ አቋማቸውን ማስተካከል የሚጠበቅ ይመስላል። የብሔራዊ ባንክ ዋና ገዥ አቶ ማሞ ምህረቱ በዓለም አቀፉ የገንዘብ አበዳሪ ድርጅት አይኤምኤፍ ስብሰባ ላይ ያቀረቡት የተጋነነ ሪፖርት ከኤፕሪል 21 እስከ 24 2025 በተደረገው ጆይንት አይኤምኤፍ ኤንድ ወርልድ ባንክ ስፕሪንግ ሚቲንግ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በአይኤምኤፍ የሚደገፈውን በኢትዮጵያ ከ2024 ጀምሮ በመተግበር ላይ ያለውን ገበያ ላይ የተመሰረተ የውጭ ምንዛሪ ስርዓት አስመልክቶ ባቀረበው ሪፖርት በኢትዮጵያ የማይክሮ ኢኮኖሚ ሁኔታው የተረጋጋ አጥጋቢና ደማቅ ውጤት ማሳየቱን ገለጸ። በንግግሩ የኑሮ ውድነት በ2024 ከነበረበት 30% ወደ 13% በመውረድ ከፍተኛ ቅነሳ አሳይቷል የሚል የተጋነነ ሪፖርት አቀረበ። ከአይኤምኤፍ 3.4 ቢሊዮን የአሜሪካን ዶላር የገንዘብ እርዳታና እንዲሁም የሌሎች አበዳሪ ሀገሮች የብድር መጠንና ወለድ ቅነሳ ለማግኘት ብሔራዊ ባንኩ ከረንሲ ዲቫሉዌሽን የሀገሪቱን የገንዘብ ሚዛን ቅነሳ በ2024 ማድረጉ ይታወቃል። ይህም ማለት የኢትዮጵያ ብር ዋጋ ከአሜሪካ ዶላር አንጻር በከፍተኛ ደረጃ እንዲወርድ ማድረግ ነው። ከከረንሲ ዲቫሉዌሽን የምንዛሬ ዋጋ መቀነስ ወይም ሆን ተብሎ የአንድ ሀገር ገንዘብ ምንዛሬ ዋጋ ማዳከም በመሰረቱ ሶስት ቁልፍ ውጤቶች እንደሚያስከትል ይጠበቃል። አንደኛ፣ የአንድን ሀገር የውጭ ንግድ ወይም ኤክስፖርት ለውጭ ገዢዎች ርካሽ ያደርገዋል። እንደ ውጤቱም የኤክስፖርት መጠንና የውጭ ምንዛሪ ወይም ፎሪን ኤክስቼንጅ ኤርኒንግስ በከፍተኛ ደረጃ እንዲጨምር ያደርጋል። ሁለተኛ ከውጭ የሚገቡ ምርቶችን ማለትም ኢምፖርትስ ለአገር ውስጥ ሸማቾችና የንግድ እቃዎች የበለጠ ውድ ያደርገዋል። በዚሁም ከውጭ ወደ ሀገር የሚገቡትን የንግድ እቃዎች ፍላጎትና ማለትም ዲማንድ ወይም ፍጆታና ኮንሳምፕሽን በብዛት እንዲቀንስ ያደርጋል። በዚሁም ከውጭ ወደ አገር የሚገቡትን የንግድ እቃዎችና ፍላጎትና ወይም ዲማንድ ፍጆታ ወይም ኮንሳምፕሽን በብዛት እንዲቀንስ ያደርጋል። በመጨረሻም ከውጭ የሚገቡ እቃዎች ብዛት ስለሚቀንስ በተዳከመው የገንዘብ ምንዛሬ ምክንያት ከውጭ የሚገቡ እቃዎች ላይ የንግድ ድርጅቶችና ነጋዴዎች በገበያዊ የዋጋ ጭማሪ ለማድረግ ስለሚገደዱ ከፍተኛ የዋጋ ንረት ያስከትላል። ባለፈው ስድስት ወር የታየውን ውጤት ብንመለከት ለምሳሌ ከቡና እና ከሌሎች ወደ ውጭ የሚላኩ ምርቶች ኤክስፖርትስ ቡና፣ የከብት ቆዳ፣ ከብቶች ወዘተ ወደ ውጭ የተላከው መጠን እንደተጠበቀው ከፍተኛ እድገት አልታየም። የዚህም ዋና ምክንያት በብዛት እነዚህ ምርቶች በሚመረቱባቸው የአማራና የኦሮሚያ ክልሎች ያለው ጦርነት ነው። ይህ እንዲህ እንዳለ፣ ሌላው እንደተጠበቀው የተገኘው ውጤት በአገር ውስጥ በሚገኙ የተለያዩ እቃዎች ዋጋ ላይ በተለይም ከውጭ የሚገቡ ምርቶችና እቃዎች ማለትም እንደ ነዳጅ፣ መድኃኒት፣ ስኳር፣ ትራክተር፣ ከባድ የሻና ኢንዱስትሪ ማሽነሪዎች ወዘተ ላይ ከፍተኛ ዋጋ ግሽበት አስከትሏል። ይህን አልታ ውጤት እንደሚያስከትል በቅድሚያ ስለሚታወቅና ስለሚጠበቅ ከሌሎች ሀገሮች ተሞክሮ እንደተደረገው ና አድጋቢ ውጤት ያሳየው ከአኤምኤፍ ጋር የተደረሰው ስምምነት አካል ሆኖ ሊካተት የሚገባው ማህበራዊ ሴፍቲኔት ወይም ሶሻል ሴፍቲኔት ተብሎ የሚጠራው ነው። ማህበራዊ ሴፍቲ ወይም ሶሻል ሴፍቲኔት የገንዘብ ሚዛን ቅነሳ ወይም ከረንሲ ዲቫሉዌሽን በሚደረግበት ወቅት ለሚከሰተው ከፍተኛ የኑሮ ውድነት ቀውሱን ለመቀነስ ድሃ የሆነውን የህብረተሰቡን ክፍል ማለትም ሰራተኛ፣ ዝቅተኛ የወርድ ደሞዝ ያላቸው የመንግስት ሰራተኞች፣ ስራ አልባዎች ወዘተ ግለሰቦችንና ቤተሰቦችን ለመደገፍ የተነደፉ ፖሊሲዎችና ፕሮግራማችን ያጠቃልላል። አላማው ሰራተኛውን፣ ድሃ የሆነው የህብረተሰቡ ክፍል የዋጋ ግሽበትን እንዲቋቋም በማለት በመሰረታውያን የፍጆታ እቃዎች ላይ በተለይ ዳቦ፣ ናፍጣ፣ ቤንዚን፣ መድኃኒት፣ ውሃ፣ ኤሌክትሪክ በመሳሰሉ እቃዎች በቂ ድጎማ ይደረጋል። እንዲህ ስላልተደረገ የነዳጅ፣ የምግብና የሌሎች የፍጆታ እቃዎች ላይ ከፍተኛ የዋጋ ግሽበትና የኑሮ ውድነት ምሬት በህዝቡ ዘንድ አስከትሏል። ሐቁ የሆነ ሳለ አቶ ማሞ የዋጋ ግሽበት ከነበረበት 30 ፐርሰንት ወደ 13 ፐርሰንት ቀንሷል ማለቱ አሳሳችና ና ሐቀኝነት የጎደለው መገለጫ ነው ማለት ይቻላል። ይህ ውጤት ሐቅ ከሆነ በአይኤምኤፍ ስብሰባ እንዳቀረበው ለህዝብ በኢቲቪ ላይ ቀርቦ ለምን አስደሳች የኢኮኖሚ ውጤት በአጭር ጊዜ አስመዘገብን ብሎ ገለጻ አይሰጥም። በተለይ ባለፉት ሶስት ዓመታት ለህዝቡ ጠቀሜታ የሌላቸው ብዙ ዋይት ኤሌፋንት ፕሮጀክቶች ላይ መንግስት በቢሊዮኖች ዶላር ከፍተኛ ወጪ ማድረጉ ይህ እርምጃ በራሱ ከፍተኛ የዋጋ ንረትና የኑሮ ውድነትን እንዲባባስ ማድረጉ የማያከራክር የታወቀ መሰረታዊ የማክሮ ኢኮኖሚክስ መርህ መሆኑ እየታወቀ አቶ አሰፋ ምህረቱ የማክሮ ኢኮኖሚ በመረጋጋት ከፍተኛ ውጤት አስመዝግበናል ማለቱ አስገራሚ ነው። ምርታማ ባለሆኑ የሚረባ የውጭ ምንዛሪ ለሀገሪቱ የማያስገኙ ለወጣቱና ስራ ላጣው በቂና ተፈላጊ ስራ የማይፈጥሩ ብዙ ቢሊዮን ዶላሮች ወጪ የተደረገባቸው ብልጭልጭ ነጭ ዞን ፕሮጀክቶች ላይ ቅድሚያ ተሰጥቶ ኢንቨስት እየተደረገ ባለበት ሁኔታ የኑሮ ውድነት ጣሪያ ደርሶ ህዝቡ መኖር ባልቻለበት ሁኔታ የስራ አጦት ቁጥር በአዲስ አበባና ትልልቅ ከተሞች ሰላሳ ፐርሰንት በደረሰበት ወቅት አቶ ማሞ ምህረቱ የማክሮ ኢኮኖሚ መረጋጋት በማስፈን አጥጋቢ ውጤት ልናስመዘግብ ችለናል ማለቱ ለማመን የሚያስቸግር ሙያዊ ታማኝነትም ወይም ፕሮፌሽናል ኢንተግሪቲ የጎደለው ነው ለማለት ያስደፍራል። የሚገርመው ከአንድ ዓመት ባነሰ ጊዜ እንዲህ ያለ ከፍተኛ የዋጋ ቅናሽ ከታየና የህዝቡ የኑሮ ሁኔታ በእውነት ከተሻሻለ ለምን የኢትዮጵያ ህዝብ መኖር አልቻልንም ብሎ ይጮኋል? ለምን የጤና ባለሙያዎች ኑሮ ከበደን በማለት የስራ ማቆም አድማ ያደርጋሉ? የሚሉት ጥያቄዎች ከአቶ ማሞ ሪፖርት ጋር በፍጹም አይጣጣሙም። በማስተዋል ዘገየ፣ የቀድሞ የዓለም አቀፍ ገንዘብ ድርጅት የኢኮኖሚ ባለሙያ።